እዚች ላይ ደግሞ ምን ሰራ መሰል? ሴቴ ማለት ነው እና ሴት በላይ እና ቅመሜ ማለት እኔን ነበር። ቅመሜ ማለት ነው። ለብቼ ነበር ማለት ነው።